ገንዘቡ ታንቺ እጅ ነው። እረግ ይልቅ ይኸውልሽ፣ አልፈሽ መጣሽ። መንገዱን እኔ እነ ዳምጤ ዘንድ አደረግሽ፣ ልመጣ ነው። ምን የምታረጊው? ጉዳይ አለብኝ። ዳምጤን እፈልጌዋለሁ፣ ጉዳይ አለብኝ። ይኸውልሽ፣ እዛም አላገኘሁትም። ዝም ብሎ የት እንደሚሄድ ሰውዬው፣ ዋዘኛ ነገር ነው። ራእነ እኔ እንዳሻው፣ እንጂ እኔ ምን ምን ቸገረኝ በእንግሊዝኛ

በአንዱ ስሮጣርህ እጀልህ። አሁን ወደ ዳምጤ ምን ጉዳይ ኑሮ? ዳምጤ ና ዛሬ ጉዳይ ነበረኝ። እንዲሁ ዝም ብሎ ዋዘኛ ሆኖ ተበጠበት። ምን ጉዳይ ይፈልገው ነው? የግል ጨዋታ ነው፣ የግል ጨዋታ ነው። ወዴት አንተ? ወደዚህ ነው። ከብቶችንም አማጋውንም አይችልም ነው

ቅድም የመጣውን ልጅም ምን አበጀር? እዚህ ምን ጋረክ ነው? ምን ምን ወይኛ

ያጎቱ ልጅ መሆኑን እረስቷል። እጠቅዶ እኮ ድንቁ ይሁን አደረገ አድርጎማ፣ ወደ እቤት ሊገባ ነው የሚሆን። አጎቴ አሁን ማን የሚያምን አለ? አንቺ በይ አሁን አንቺም ወደ ጠረጋሽ ግቢ። አስማታ ነው የማረገው። አልፈር በል ምን ሆናችሁ ነው አቀዱ፣ ማን እንደዚህ የምትንጫጩት? ድንቁ እዚ ቆይቶ ምናምን ምናምን አለ አጎቴ። አልገባኝም። ሁላ እና ምን እዚህ ነው የቆየ? አዎ የሄዱ አሁን